የዝሙት መንፈስ እንግዲህ በዚህ ልክ ጀግና ለመምሰል ቢሞክርም ዘጭ ማለቱ አይቀርም፣ መዋረዱ አይቀርም። ግን መንፈሱ እስኪያዝ ድረስ እኛ ዋጋ እንከፍላለን፣ ብዙ ማገዶን እንጨርሳለን። ገንዘብም ሊሆን ይችላል፣ እድሜ፣ ሁኔታ፣ ብዙ ነገር ሊበለሻሽ ይችላል። ሳይነቁም ደግሞ የሚሞቱ አሉ፣ በዝሙት የሚሞቱ አሉ። ይሄ ነገር ሳይገባቸው ዘማዊ እንደሆነ መኪና ቢገጨው፣ ዘማዊ እንደሆነ ትንታ ቢገለው፣ በሰው እጅ ቢሞት፣ በጥይት ቢገደል፣ የሆነ ቦታ ሄዶ ቢረሸን፣ አንድ ነገር ቢያጋጥመው ዘማዊ እንደሆነ ሞተ ማለት ነው። ከነ ኃጢአቱ ሞተ ማለት ነው። ድል ዋኔ ክሙ ንበሩ፣ ተዘጋጅታችሁ ጠብቁ የሚለውን ነገር አላደረገውም ነበረ ማለት ነው። እና ሁልጊዜ ሬዲ ሆኖ መጠበቅን የመሰለ ነገር የለም። ማንነትን ማዘጋጀት፣ ስጋህን ብቻለ ማንነትን፣ ስጋ ብቻ ከተዘጋጀ የሆነ ቀን ስጋ በአይምሮ ዝግጁ አለመሆን ስጋ ሊበላሽ ይችላል። ማንነትን ወይም አይምሮን፣ ህሊና ልቦናን ግን አስታርቆ ማንነትን ግን ዝግጁ ማድረግ ማለት ትልቅ ነገር ነው። የትም ቦታ ብትሄዱ አጠገብህ እርቃኗን የሆኑ ሴት ብትቀመጥ እንኳን ማንነትን ካዘጋጀ ምንም አትሆንም። የትም አይነት ሴት ትለፍ ምንም አይነት ሴት ትሆን ማንነትን መጀመሪያ ማዘጋጀት፣ ራስን ማሳመን። እኔም ወደቅ የለብኝም መሰናክል የለብኝም ሸፈን አድርጊው ይሄ ነገር ጥሩ አለ ብለህ ምትመክራት ሰው እስክትሆን ድረስ ራስን ማዘጋጀት የማያስችል ከሆነ ራቅ። ፈተና ሲያደርሱባችሁ ሽሹን ያለው ክርስቶስ ፈተና ካለበት ቦታ መራቅ ነው። መንገድ መቀየር፣ መስሪያ ቤት መቀየር፣ ስራ ዘርፍ መቀየር ካለብህ መቀየር ነው የግዴታ። ከክርስቶስ ጋር መጣበቅ የምትፈልግ ከሆነ ስራ የለው እንቅፋት የሆነብኝ ካልክ ስራህን መልቀቅ ወይም ስራ ስታይልህ መቀየር። ገንዘብህ ከሆነ ገንዘብህ ማነጅ የሚያደርግ ሰው ሌላ ሰው አንተ ኮንክ ችግር ያለብን ሚስት ሚስት ችግር ካለባት ደግሞ አንተ እውቀትህ ዲግሪ፣ ዲፕሎማ ከሆነ ችግር ውስጥ የከተተ በቃ ራስህን መግራት ማስተካከል፣ ትትና ውስጥ መግባት በአጠቃላይ ለእኔ መሰናከል ምክንያት የሆነብኝ ይሄ ነው ብለህ የምታስበውን ነገር ማስተካከል ነው። ማንነት ላይ መስራት ነው። ማንነት ላይ የሚሰራ ሰው ከሰው ጋር በፍጹም አይጣላም። ማንነት ላይ የሚሰራ ሰው ሁሉንም ሰው ይወዳል። ሁሉንም ሰው ሃይማኖት፣ ዘር፣ ቀለም ሳይለይ ሁሉንም ሰው፣ ማንነቱ ላይ የሚሰራ ሰው ጠቃሚ ነው፣ ለጎረቤቱ ሰላም ነው፣ ለሀገሩም፣ ለመንግስትም፣ ለማንኛውም ሰላም ነው የሚሆነው ካፉም የሚወጣው ቃላት ምናልባት ምናልባት ሰውን ባይጠቅምም ግን አይጎዳም። ለመጫወት ተጫውቶ ብቻ ይሄዳል። በጣም ሰላማዊ ሆናችሁ ኖራችሁ ኖራችሁ አንዳንድ የሚያከሽፋል አንዳንድ አርቲስቶች፣ አንዳንድ ሰባኪያን ዘማሪያን አይታችሁ ከሆነ ብዙም የማይናገሩ የነበሩ ኢንተርቪው ብዙም የማይወዱ ወደ መድረክ ወጥተው የማያውቁ ሰዎች ድንገት የሆነ ጊዜ ላይ ወጥተው መልእክት አስተላለፍን ብለው በሰው ይሰደባሉ ይሞለጫሉ። እንዴት እንደዚህ ይላል? ምን ለማለት ፈልጎ ነው? እንደዚህ ኮ ተናገረ። እንደው አርፎ ቢቀመጥ ይሻላል። እሱ ደግሞ ምን ምን አስባለው? እንዴ ተናግሮ አያውቅ ይባላል። ለምን የሆነ አለ፣ ያደፈጠ ነገር አለ ማለት ነው። ዳህ ጸንሳን ወይም ደግሞ የአንድ በት ማዳረጥ እንዲያጋጥማቸው የሚፈልግ መንፈስ አለ ማለት ነው። ዝም ብሎ የነበረ ሰው ልክ ሲናገር ደግሞ ጣል ሲያደርግ ደግሞ ጥሩ ነገር የሚናገር ደግሞ አለ፣ ተደማጭነት የሚያገኝ ደግሞ አለ። ስለዚህ እንደዚህ ብዬ ብናገር እንደዚህ ብዬ ብናገር ምን አይነት ሰው ምን ይለኛል? የኔን ትምህርት የሚያዳምጥ የኔን መዝሙር የሚያዳምጥ እኔን የሚከተል የኔን ፊልሞች የሚያይ የኔን ቲያትርና ድራማ የሚያይ ወይም ደግሞ አጠቃላይ ምን አይነት ሰው ነው ህብረተሰቡ? ይሄ ህዝብ እኮ ብዬ ብናገር ምን ይለኛል? ህዝቡ ያከበረኝም ከፍ ያደርገኝም ይሄ ህዝብ ነው። እንደገና ደግሞ መልሼ ይሄ ህዝብ ብዬ ብናገር ምን ይለኛል ብሎ ማመዛዘንን የመሰለ ነገር የለም። የቡዳው መንፈስ ግን ያስበላል፣ ያስመታል። ስለዚህ መንፈሳዊነት ከማንነትን ማወቅ ከማወቅ ጋር አብሮ መሆን አለበት። ማንነቱን በደንብ የሚያውቅ ሰው ማንነቱ ላይ በደንብ የሚሰራ ሰው ማህበረሰቡን በደንብ ያከብራል ማለት ነው። በደንብ እርግጠኛ ሆኜ የምነግራችሁ ነገር ማለት ነው እን እንዴት ነው እኔ አሁን ለምሳሌ ድንገት ተነስቼ ይሄ ምድረዚህ ብዬ ብሳደብ የምትመለከቱኝ እናንተ ላይክ፣ ሼር፣ ሰብስክራይብ የምታደርጉኝ እናንተው በእናንተው ነው ፌመስ የሆንኩት በእናንተ ሆነው ትምህርቴን የምታዳምጡትም የተለወጣችሁትም እናንተ ሆናችሁ እናንተ ኃጢአት እናንተ ቆሻሾች እናንተ ለገንዘብ ብላችሁ እንደዚህ ቲክቶክ ላይ እንደዚህ ተለቃላችሁ ምናም ብዬ ብናገር አሁን ምንድን ነው የሚባለው እሹሩርም አይደለም ጥፋት አጥፍታችሁ ከሆነ እንደዚህ መባል የለበትም ይሄ አይባልም ብሎ በስነ ስርዓቱ የሚነገርበት ሁኔታ አለ ግን ያ ሲነገር ያንህ ማህበረሰብ በማክበር ነው መሆን ያለበት ይሄም እንዲህ መሆን አለበት ይሄም እንዲህ መሆን አለበት ተብሎ የሚባለው አይደለም ማንነታቸው ላይ የማይሰሩ ብዙ ሰዎች ለረጅም ዓመት ራሳቸውን ፈርተው ተደብቀው ጸጥ ብለው ልክ ሲናገሩ የሚሰደቡ ሰዎች አሉ ማለት ነው። ይሄን የሚሰራው ቡዳ ነው፣ ያስበላል፣ ያስበላል የምትሰሩትን ስራ ሁሉ ነው ገደል የሚከተው ላይ አድርሶን የሚያፈርጣችሁ። አስቡት ተከብሮ የነበረው ይሄ ባሏ በዛ ጎረቤትም በምንም በሰራተኞቹም በጣም ተከብሮ የነበረው ባሏ ሚስቱ ያውም እቺ ጨዋ አንገቷ ደፍታ የነበረች ሚስቱ ድንገት ስትዋረድ ድንገት ስትሰደብ፣ እሱም ደግሞ ሚስቱ አማገጠች ብሎ ደግሞ ሄዶ ከልጅቷ ጋራ ደግሞ ሲማግጥ ሲዋረድ አስቡት። እዛም ስራ ቦታ ላይም እሷ እያማገጠች እንደሆነ ምናምን ስትናገር እንዴት ውርደቱ እንደሚቀ ተደብቆ የነበረ ነገር አንድ ጊዜ ሲወጣ ከባድ ነው። ለምን ማንነት ላይ ስለማንሰራ ነው። ሚስቱ ማንነት ላይ ቢሰራ ኖሮ እንግዲህ፣ ትልቁ ነገር መምጣት የፈለኩት ዜና የሚስቱ ማንነት ላይ ቢሰራ ኖሮ መልኳ አያሰናክለውም ወይም ደግሞ መልኳ አያሳስበውም ነበረ። ሚስቴ ጀግና ናት፣ ጥሩ ናት፣ ለትዳሯ ታማኝ ናት ማለት እስኪችል ድረስ ማመን ነበረበት። ወድቃ ቢያገኛት እንኳ ሊምራት የሚችል ስብና ሊኖረው ይገባል። እሷም ልክ እንደዚሁ ባሏም ማመን። በመሰረቱ ይከብዳል። እንደዚህ ማለት ዘመድ ሲመጣ፣ ጓደኞቻቸው፣ ወንድ ሚዜዎቻቸው ምናምን እንደዚህ ሲመጡ ሚስቶቻቸውን የሚያሸሹ ሰዎች እንዳሉ ሁሉ ሰምቻለሁ። ይሄ ኮንፊደንስ ማጣት ነው። በማንነት ላይ መስራት ግን እኔ እንኳን ባልኖር ሂጂ እሱ ጋር አብረሽ ከእሱ ጋር እንትን ቦታ ደርሰሽ ነኝ በቃ ተጫወቱ እናንተ እኔ ስራ ረፍዶብኛል ብሎ የምታምር ሚስቱን ከሚወደው ከሚያምነው ጓደኛው ጋር የትም ከማያውቀው ሰው ጋርም ትቶ መሄድ ይችላል። ምንም አታረግሜ ነይ ሚስት ብሎ ማመን የሚችል ሰው በማንነቱ ላይ ይሰራል፣ በራሱ ላይ ይሰራል፣ ከዛ በሚስቱ ላይ ደግሞ ይሰራል ማለት ነው። ማንነት ማለት ይሄ ነው። ስለዚህ እንደ ምሳሌ አርጌ ያመጣውላችሁ በፌመስ በዝናነት ያመጣውላችሁ። ለምንድን ነው ከፊት ይቀድማል? የቡዳ መንፈስ እናንተ ራሳችሁን እንዴት እንደሳላችሁት ያውቃል። እኔ በማህበረሰቡ ዘንድ የተወደድኩ የተከበርኩ ይህ ነኝ፣ እኔ እንደዚህ ነኝ፣ ሰው እንደዚህ ነው የሚያስበኝ ብላችሁ አስባችኋል አይደለ? ያንን ያሰባችሁትን ማንነታችሁን ሊከረብበት የሚፈልግ መንፈስ እናንተ ውስጥ አለ፣ ደሞ ያደፈጣል። ለምንድን ነው ሰው እንደዚህ ነው የሚያስበኝ? እኔ እኮ እንደዚህ ክፉ አይደለሁም እንዴ። ለምን እንደዚህ ይባላለሁ? ኮሜንቱ ለምን እንደዚህ ተሰደብኩ ምናምን በቃ እናንተ ያልሆናችሁትን ሆናችሁ እንደሆናችሁ ሲነገር ይሆን ደግሞ ከዛ በኋላ ደግሞ ሆኖ ሲገኝ ደግሞ ዘማዊ አይደለም ብላችሁ አስባችሁ ዘማዊ ሆናችሁ ስትገኙ ሚስት ዘማዊ ሆና ወይም ባልሽ ዘማዊ ሆኖ ስትጮሄ የነበር ሴትዮ አንቺ ራስሽ ወልቀሽ ስትገኝ፣ ያን ነው እንግዲህ የሚፈልገው አጅሬው እና ስትጠቁሙ፣ ሶስቱ ወደ እናንተ ነው። ሶስቱ ወደ እኔ ነው። ይሄ የምታዩት መጀመሪያ ራስ ላይ መስራት ነው። የጠቆማችሁበት ሰው ላይ ብዙም ያን ያክል ጊዜ አታባክሉ። እናንተ ላይ ከሰራችሁ ሁሉ ነገር ወደ እናንተ ይሳባል። እናንተ ላይ መስራት ነው። መነጽሩ ማየት ያለበት ወደ ውስጥ ነው። ይሄ ሳይሆን የልቦና መነጽር፣ እኔ ማን ነኝ ብሎ ራስን መፈለግ፣ የት ነው ያለሁት? ራሳችሁን ስትፈልጉት የት አገኛችሁት? ደጋግሚ የምናገር ይሄ ነው፣ ራስን ፈልጎ ማግኘት ትልቅ ነገር ነው። ነጭ ላይም ጥቁር ላይም አገኙት፣ ግን አገኙት። ራሳችሁን በቃ ራሳችሁን አገኙት። ስታገኙት ግን ራሳችሁን አታጥፉት። ራስን ማጥፋት ማለት ምን ማለት ነው? ራስን መጉዳት፣ በራስ ላይ መጨከን ማለት ነው። በራስ ላይ መጨከን፣ ሱሰኝነት በራስ ላይ መጨከን ነው። ዘማዊነት በራስ ላይ መጨከን ነው። ከእግዚአብሔር መራቅ በራስ ላይ መጨከን ነው። የሲኦል እራት ለመሆን መሮጥ፣ ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባለው በራስ ላይ መጨከን ነው። ከሰው ጋር መጣላት በራስ ላይ መጨከን ነው። ከሰው ጋር መናቆር የማይመለከተን ነገር ውስጥ ገብቶ መፈትፈት በራስ ላይ መጨከን ነው። ስለዚህ ሰው መጀመሪያ ራሱን ማክበር አለበት። ራሱን ሲያከብር ፈጣሪውን ያከብራል። መጽሐፍ ቅዱስ ይላል፣ ራሱን ይካድ የሚለው በምንድን ነው? አለኝ የምትለው ነገሩ ለእኔ ስጥ ነው የሚለው እግዚአብሔር። ግን ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ ይላል ንጉሥ ዳዊት አይደለም። እኔም ደግሞ በእናንተ ላይ እንዳድር ሥጋችሁን አክብሩት ይላል ደግሞ ክርስቶስ። ቅዱስ ጳውሎስም እንደዚህ ነው ያለው በተቀደሰው ሥጋችሁ ላይ እግዚአብሔር እንዲያድር የተቀደሰ አድርጉት። ሥጋችሁን ነው የሚለው። ሥጋ በራሱ ቅዱስ እንዲሆን ሰው ነው ጥረት ማድረግ ያለበት። መጀመሪያ ማንም ሰው መጥቶ የአንተ ሥጋ አይወለውልልህም አንተ ሳትወለውለው፣ አንተ ሳታስተካክለው፣ አንቺ ሳታስተካክዩ ሰላ።